ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የማዶት ጉራጌዋ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደና ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደና ነኝ። እንግዲህ ሰሞኑ በሚፈጠረው ነገር ብዙዎቻችሁ መልእክት እያስቀመጣችሁ ነው። ዛሬ ደግሞ ቅድም ኮሚኒቲ ላይ የተሰማኝን ስሜት አስቀምጬ ነበረ እና ብዙዎቻችሁ ይበልሽ፣ ለምን ቤቱን ለቀሽ ወጣሽ? እሰይ፣ እንኳን ገባች እንደፈለገች ትሆንበት ምናምን እያላችሁ ኮመንት የጻፋችሁም አላችሁና እውነት ለመናገር በኔ ቦታ ሆናችሁ በጣም ከባድ ነው የሚሆነው እና እናንተ እንዴት እንዳሰባችሁ ታላቅም በጣም ይቅርታ ወዶቼ በሆነ ጉዳይ እንግዲህ ቪዲዮ ለማቋረጥ ተገድጃለሁ ማለት ነው። ተመልሼ ከካሜራ ጀርባ ሪከርድ እያረኩላችሁ ነው። እንግዲህ ስሜታዊ ላለመሆን እሞክራለሁ፣ አልሆነም። ምክንያቱም ብዙዎች እንባዬን፣ ለቅሶዬን፣ መውደቄን፣ መሸነፌን ማየት ስለሚፈልጉ ስለሚያስደስታቸው ለእነሱ ደግሞ እንደዛ አይነት ሴትሆኝ የመታየትን አልፈልግም። ጠንካራ፣ ጀግና፣ በራሷ የምትተማመን ልጇን በአግባቡ የምታሳድግ ጀግና እናት እንድሆኝ እንድታይ ነው የምፈልገው እና የምንነበረው ውዶቼ ቀን ላይ ጠዋት ላይ እንግዲህ ኮሚኒቲ ላይ ፖስትቼ ነበረ። ትላንትና ማታ የተለቀቀው ቪዲዮ አይቷቸዋል። እንግዲህ ከትላንት ወዲያ የኤቢ ህትመታ እንግዲህ ወደ ሐዋሳ ካልሄድን ብላ ለምናኝ እንግዲህ አንዳንዴ የባል ቤተሰብ በጣም ሲያከብሯችሁና ሲወዷችሁ ሲቀርቧችሁ መግፋት የለባችሁም ብዬ አስባለሁ። ምክንያቱም እኔ እናቴም ስታሳድገኝ እንደዛ ነው። ከአባቴ ቤተሰቦች ጋር ያላት ግንኙነት በጣም ደስ የሚል ነገር ነበረ። እና ስለዚህ አስተዳደጌም ነው ብዬ አስባለሁ። አንዳንዴ አስተዳደጋችን ተጽዕኖ ይፈጥርብናል ማለት ነው። እና እነሱን ገፍቼ አይ ማለት በጣም ከባድ ነው ለእኔ። አባ ደግሞ ከመጡ በጣም ቆየ፣ እና እኔ ጋ ሆነው ተሰቃዩ ስለሚያማቸውም በጣም ከባድ ነው እና ስለዚህ በሀሳቡ በልጅተው ሀሳብ የተስማማሁትም አንድም ለሳቸው ስል ነበረ ማለት ነው። ሁለትም ደግሞ እውነት ነገሮች ምናልባት መስመር ከያዙ የሚል ሀሳብ ስለነበረኝ ነው እንጂ እኔ ቤቴን ትቼ የመሄድ ፍላጎት አልነበረኝም። ምክንያቱም እኔ ብዙ ዋጋ የከፈልኩበት ነው። ጥቂትም አንድ ማንኪያ ራሱ በአሁኑ ሰዓት እንዴት ስንት እንደሆነ ታውቃላችሁ። እና እኔ ደግሞ ብዙ ዋጋ የከፈልኩባቸው እቃዎች ነው ያሉት አንሰን በዛ ማለት ነው። እና ስለዚህ እነዚያን ሁሉ ትቼ መሄዴ ደስታ አልሰጠኝም። ነገር ደግሞ ነገር ግን ደግሞ ለምን እስኪ ምናልባት ደግሞ እውነትም ከተስተካከለ፣ ምክንያቱም እኔ የፈለገው ታምር ቢፈጠር ትዳኔን ማዳን እፈልጋለሁ። ምክንያቱም እዚህ ጋ ወልጅ ያለሁ የልጅ እናት ነኝ። ልጅ በመካከላችን አለና ለልጄ ስል ነበር የሁሉ ነገር ሲፈጠር ችዬ ሁሉም ነገር በሆዴ ዋጣ አድርጌ ይሼ ቤተሰዎች ቤተሰቦቼም ሳያውቁ እስካሁን ድረስ ያለሁት ማለት ነው። እህቴ ናት የምታውቀው እስካሁን እህቴና ወንድሜ ናቸው የሚያውቁት እንጂ ሌሎቹ ሚዲያም ስለማይጠቀሙ አያውቁም ማለት ነው እና ደህና ነኝ ነው ምለው። ሰላም ነው፣ ሁሉ ሰላም። ለምን ጠፋ? ሁሌ እንሄዳለን፣ በሳምንት ቢያንስ ለቀን አብረን ነበረ የምንሄደው እና ለምን ጠፋ በሚሉኝ ሰዓት ራሱ የምመልስላቸው ምላሽ ስራ ሆኖ እኮ ነው፣ በጣም ቢዚ ሆኖ ነው ምናምን ነው ምላቸውና፣ አንድ ቀን ክፉ ነገር ተናግሬ አላቅምና። ይህ ደግሞ ለምንድነው? አንደኛ ለሱ ያላቸው አመለካከት እንዲቀየር ስላልፈለግኩኝ። ምክንያቱም የልጅ አባት ስለሆነ ነገ፣ ዞሮ ዞሮ ደግሞም ተስፋ አልቆረጥኩም። እናንተ ምን ሆኜ ነው ግን ሁሉ ነገር እየሆነብኝ ተስፋ አልቆርጠው፣ እኔ ማን ነኝና ነው። የምር እኔ አንዳንዴ ራሴን እስከምታዘበው ድረስ። እውነቱን ስነግራችሁ ግን ከሱ ይልቅ ልጄ ነው የሚያሳስበኝ። ምክንያቱም ልጄ ያለ አባት እንዲያድግ መፍረድ የለብኝም። ምን አየው መሰላችሁ፣ ሰሞኑ ቲክቶክ ላይ ልጄ ትክክለኛ አባት ስላልመረጥኩልህ ወይም ስላልመረጥኩልሽ በጣም ይቅርታ የሚሉ ብዙ እናቶች አይቻለሁ። ማለት ከባሎቻቸው ጋር ተፋተው ተጣልተው ምናምን ነገር እንደዚህ አይነት ነገር የገጠማቸው እናቶች ልጆቻቸውን ይቅርታ ሲጠይቁ አይቼ በጣም ልቤ ነግቶ ነበር። እና ነገ እኔም ልጅ ሲያድግ እንደዚህ አይነት ነገር ነው የምመልስለት። በቃ በቃ ይሄ ነው እውነት። በጣም እኔ እንጃ። ብቻ የሆነ በሆነ ሰው ጫማ ውስጥ እስካልገባችሁ ድረስ ህመሙ ወይም ስሜቱ ሊገባችሁ አይችልም። እና እውነት ነው የምላችሁ፣ እኔ ልጅን በማስብ ማለት እሱን ሳስብ በቃ ነገ ለሚጠይቀኝ ጥያቄ ምን አይነት ምላሽ ነው? ለምንስ ነው ያለአባት እንዲያድግ ምፈርድበት? በእርግጥ በጣም የሚያስፈርድ ነው። በቃ ለሱ የሚሆን አባት አይደለም ለእኔም የሚሆን በቃ። ምርጫዬ ላይ በጣም ትልቅ ስህተት ሰርቻለሁ። በቃ ተሳስቻለሁ። እና እንደው ሴቶች በእኔ ተማሩ፣ አቸኩሉ ትዳር ከእግዚአብሔር ነው። እግዚአብሔር ነው የሚሰጣችሁ፣ አቃለሁ ግን ደግሞ ይ አላደለ መቆየት አለባችሁ። በደንብ መጠናናት። በእርግጥ ሰው መጽሐፍ አይደለም አጥንታችሁ አይጨርሱም። ግን ደግሞ ቸኩላችሁም ደግሞ ትዳሩ አለም ገብታችሁ በተለይ ወንድ ልጅ እስከሚ እንትን እስከሚል ድረስ ነው ማለት፣ አስረግዞ እስከሚያስወልዳችሁ ድረስ ልነጠፍልሽ፣ ልከርበትልሽ፣ በአናቴ ልቁምልሽ፣ እንዲህ ሊሆንልሽ ነው የሚልሽ። ከወለሽ በኋላ ግን ፍቅሩም ይቀንሳል። ላንቺ ያለው አመለካከት ይቀንሳል። ብዙ ነገር አለው እና ስለዚህ ሴቶች ዛሬ ፍቅሬ፣ ውዴ፣ ሞት ኩልሽ፣ አበት ኩልሽ ያላንቺ ያልበላም ድምፅሽ ሳልሰማ ምናምን በሚላችሁ ሰዓት እውነት መስሏችሁ አትፎገሩ። ይህ ንግግር ለትንሽ ጊዜ ብቻ ነው። በቀማ ይቀየር ነገር የለም። ሁሉም ነገር ይቀየራል። ሁሉም ነገር ይቀዘቅዛል። እና በተቻላችሁ መጠን ምንል ነው የምፈልገው ተረጋግታችሁ የሚሆኗችሁና ለእኔ ይገባል የምትሉት ወንድ ነው ማግባት ያለባችሁ እንጂ እንደ እኔ ቸኩላችሁ፣ በተለይ ደግሞ ቸኩላችሁ አርግዛችሁ ሌላ ችግር እንዳይፈጠርባችሁ ጥንቃቄ አድርጉ። ምክንያቱም እኔ ብቻ በሆን እንደፈለኩ ብጎዳም ብሰቃየም ችግር የለውም። እዚጋ ግን ሌላ ምንም የማያቅ ህፃን እሱንም እያሰቃየሁት ነው። እውነቴ ነው ምላችሁ ማለት ሰላም በነበረን ሰዓት ገና እንኳ በደንብ በደንብ ማለት በደንብ ሳያውቅ ራሱ ጧት ተነስቶ በቃ ደስ ይለው ነበር ከኛ ጋር መላፋት እሱም ሲኖር ከሱ ጋር ቅፎት ምናምን ነበረ እንትን የሚለውና አሁን ግን ያ ሁሉ የለም። በቃ ሲነቃኔ ነው የሚያየው። ሃያ አራት ሰዓት ከኔ ጋር ነው ምናምን እና ከባድ ነው የሚሆነውና ምን ልላችሁ ነው ወዶች እያትፍረዱ ይፈረድባቸዋል የሚላል ቃሉ እውነታችሁ ነው እና ስትፈርጂ ነበር ምናምን። እኔ ያን ያክል ፈራጅ ሆኜ አይደለም፣ ብቻ የመጣሁን በጸጋ መቀበል ነው። ሆኖም አሁን ምን አሰብሽ ነው ትልቁ ነጥብ፣ እያማረርኩኝ እናንተም ተስፋ ማስቆረጥ አልፈልግምና እውነት ለመናገር ቀጥ ብዬ ወደ ቡታ ጀራ ቀጥ ብዬ ነው የምመለሰው። በቃ እውነታችሁ ነው። መመለሴ ማለት ወደ ሐዋሳ መሄዴ ትልቅ ትልቅ ትልቅ ስህተት ነው። በቃ በጣም ትልቅ ስህተት፣ ቤቴን ትቼ መውጣት አልነበረብኝም። ምክንያቱም እኔ እስካላጠፋሁ ድረስ፣ ተበዳይ እኔ እስከሆንኩ ድረስ ቤቴን ለቅቄ መውጣት አልነበረብኝም እና ምንም የሱ ቤተሰው ቢሆኑ ማለት ነው። እና ይቅርታ፣ ምናልባት እህቱ ይህንን እንትን ስታይ ቅር እንዳይልሽ በቃ በዚህ መልኩ እኔ ትዳሬን ማዳን አልችልም። መጋፈጥ ነው ያለብኝ፣ መጋፈጥ በቃ ተጋፍጬ ራሴን ማስከበር ልጄንም በአግባቡ ማሳደግ ነው ያለብኝ እንጂ በእንደዚህ የሚሆን ነገር የለም። ስለዚህ ቀጥታ ወደ ቡታጀራ እመለሳለሁ። ከዛ በኋላ የሚሆነው ነገር አብረን የምናየው ይሆናል። በቃ ህግ ቦታ ምናምን ምናምን፣ እያንዳንዱ እያንዳንዱ እንቅስቃሴያችሁ ከብር ጋ ነው የምሪ ነው የምላችሁ። እያንዳንዱ እንቅስቃሴያችሁ በቃ እያንዳንዱ እንቅስቃሴያችሁ በቃ እጃችሁ ወደ ኪስ ማስገባት አለባችሁ። ትራንስፖርቱ፣ ምኑ ምኑ፣ ወዘተረፈ እዚጋር መናገር የማልፈልጋቸው ነገሮች ብዙ ነገሮች አሉ። ብዙ ነገሮች ይገባችኋል ብዬ አስባለሁ። እና ያንን የማድረግ ደግሞ አቅም የለኝም በቃ የለኝም። እኔ አሁን ላይ ልጄን ራሱ የልጄ እንዳይፐር መቻሌ ራሱን የጎበዝ ጀግና ስለሆንኩኝ ነው፣ አይደለም ሌላ ነገር ተጨምሮ ማለት ነው። በነገራችን ላይ ቤቱ የእኔ መሰላችሁ ካላችሁ በጣም ተሳስታችኋል። ምክንያቱም ቤቱም በክራይ ነው የክራይ ነው። እኔ እዚህ ያለኝ ቤቱ ሳይሆን እቃው ምናምኑ ነው የእኔ። እስካሁንም ትቼ ወደ ሐዋሳ መምጣት የሚያንገበግበኝ አንድ መርፌ አንድ አንዲት እንኳ ብርጭቆ ብትነሳ ለእኔ ጉዳት ነው። ምክንያቱም አረብ ሀገር እንዴት ሆናችሁ ሰርታችሁ እንደምታመጡ እቃውን ታውቃላችሁ። ብሩንም ቢሆን እቃውንም። ስለዚህ ጥቂት ነገር ለእኔ ይጎዳኛል እና ስለዚህ ምንላችሁ ነው ቤት ክራይም ቁጭ ብሎ ነው የሚጠብቀኝ እንጂ እሱ አይከፍልልኝም። ስለዚህ ሌላ ነገር ተጨማሪ ነገር ማድረግ ስለማልችል ነው ህጉ በህጉ ዙሪያ ችላ ያልኩት፣ እንጂ ሽማግሌዎች ስለገቡ ሰዎች ስለለመኑኝ ምናምን አይደለም። ምክንያቱም እነዛ ሰዎች እኔ አይኖሩልኝም። እና ብዙ ጊዜ እንደውም ሴቶች እንደዚህ ሽማግሌ በመሀል እየገባ ምናምን ምናምን ያስታርቃቸዋል። ከዛ በኋላ እንግዲህ ህይወታቸው በባላቸው እጅ ላይ ይጠፋል ማለት ነው። እና አንዴ ሴጣን ከገባ በጣም ከባድ ነው። ግን አንድ ነገር የሚጸጽታኝ ነገር ቢኖር ምን እንደሆነ ታውቃላችሁ? ምክንያቱም እኔ ማውቀው አቤኒዘር ይሄ አይደለምና፣ እንደው እንደው እንደምንም ብዬ ለአንድ ጊዜና ለመጨረሻ ጊዜ ጸበል ወስጄው በቆረጠልኝ ማለት እሱ ብቻ ሳይሆን እኔም ጋም እሱ ጋም በቃ ይሄ የገባው መንፈስ እንዲወጣ ለአንዴና ለመጨረሻ ጊዜ እንደው ወረ ጸበል እንኳ በሄድን ብዙዎቻችሁ ጸበሉ ሰዱት ጸበሉ ሰዱት ጸበሉ ሰዱት የሚል ሚሴጅ ስለማነብ ማለት ነው። እውነታቸው እኮ ነው ላለው፣ ምክንያቱም ይህ ሰይጣን ነው። በቃ ልጅቷም እንዲህ የሚያደርጋት ሰይጣን ነው እንጂ ሌላ ምን ሊሆን ይችላል እና ብቻ ሁላችሁም በጸሎታችሁ አስቡኝ። አይዞች በርቺ በሉኝ እና ሰብስክራይብ ምን ያደርግልሻል ሰብስክራይብ ምትለምኚ እንደዚህ ሆነሽ ምናምን የምትሉ አሁንም እለምናለሁ የእውነት ማርያምን ከልቤ ማለት ነው፣ ሰብስክራይብ ላይክ፣ ሼር እንድታደርጉ እፈልጋለሁ። ምክንያቱም ዩቱብ ላይ በጣም መስራት እፈልጋለሁ። በእንደዚህ በጭቅጭቅ ምናምን ሳይሆን የራሴ የሆኑ ስራዎች ይዤ እመጣለሁ። አበረታቱኝ። ምክንያቱም አሁን ላይ በአባ ስላለ ወጥቼ ስራ መስራት ስለማልፈልግ ዩቱብ ላይ ቪዲዮ ብለቅ ዩቱብ ከታየልኝ እናንተ ሼር፣ ሰብስክራይብ ካደረጋችሁ ሰርቶልኝ ብዙ ነገር ማድረግ ይችላለሁ። ይከፍለኛል ማለት ነው፣ እግዚአብሔር ይመስገን። ሞኔታይዝ የሆነ ቻናል ነው ያለኝ እና በጣም ስለሚጠቅመኝ ነው እዛ ውስጥ ሆኜ ምለምነው። ይህንን ነው የምላችሁ። በጣም ወዳችኋለሁ። በባባሂደናው ነው።